እኔ ጴንጤ ሆኜ ከምፈጠር ድንጋይ በሆን ይሻለኛል። የምሬን ነው። አየከው፣ እኔ ጥፍር የለኝም ጥፍርን ተቆረጥ ይላል። እኔ ጴንጤ መሰልኩ እንዴ? ከነ ጥፍር የምበላው አፈር ብላ ወንድሜ። አንዴ አንዴ ብቻ ስማኝ አንዴ ብቻ እህቴ፣ እሺ አንዴ እሺ እህታችን፣ በአሁን ሰዓት በአሁን ሰዓት እኛ መጣላት የለብንም። እኔ ኦርቶዶክስ ተከታይ እምነት ነኝ። አሁን ጠላት በበዛብን አሁን እየተያሰርን በነበርን ባለንበት ሰዓት ክርስቶስን ለምን ተሰበካችሁ ተብለን እየታሰርን እራስ በራሳቸው እያጋጁን፣ እስኪ እኛ በእኛ ፍቅር እንሆን በእናታችሁ በአሁን ሰዓት በአሁን ሰዓት ስለ እንደዚህ አይነት ጉዳይ እምነታችን በጣም ቴንኪው። እኛ ፍቅር ነን። የኛ ትልቁ ጠላት በእንዴ ነው እና ፕሮቴስታንት ነው፣ ሙስሊም አይደለም። እሺ ትልቁ ጠላት የእኛ ሌላ ጠላት የለንም። ከጴንጤ ከጴንጤና ከፕሮቴስታንት ውጪ ክርስቶስን እብድ ነው ብለው በመጽሐፍ ጽፎ ያመጡት ጴንጤዎች እንጂ ሙስሊሞች አይደሉም። መጮ የነበረብን ያኔ ነበር። ጸረ ክርስቶስ ሆነው ሲመጡ መጮህ የነበረብን እነሱ ላይ ነበር። የጌታን እናት ሲሳደቡ መጮህ የነበረብን ያኔ ነበር። ቅዱሳንን ሲሳደቡ መጮህ የነበረብን ያኔ ነበር ያኔ ተበልተናል አሲዘው ነው። ቁማር የበሉም ጴንጤዎች፣ ፕሮቴስተንቶች። በነገራችን ላይ የቤተ ክርስቲያን ታሪክ በደንብ ይሁ፣ እሺ። የነራሻ ራሻ ቤተ ክርስቲያንን ታሪክ ስሙ፣ አንብቡ። ጴንጤ ማለት ምን አይነት ጋንኤል ህዝብ እንደሆነ ሰይጣን ህዝብ እንደሆነ ፕሮቴስተንት ማለት ጋንኤል ሰይጣን ህዝብ እንደሆነ የራሻ ቤተ ክርስቲያን ታሪክ በቂያቸው ነው። የግብፅ ቤተክርስቲያን ታሪክ በቂያችሁ ነው የህንድ ማላንካራ ቤተክርስቲያን ታሪክ በቂያችሁ ነው የሶሪያ ቤተክርስቲያን በቂ ናት የግሪክ ቤተክርስቲያን በቂ ናት ለምን ሩቅ ትሄዳላችሁ ለምን ሩቅ ትሄዳላችሁ አይታችኋል አይደል በሩሲያው በራሺያ ጦርነት ዩክሬናውያን ኦርቶዶክሶች ላይ ፕሮቴስታንት እንዴት እያደረጉ ሞክስ ያደረጉ እንደነበረ ካህናቶችን እንዴት በጥፊ ሲመቱ እንደነበረ ምእመኑ ስጋ ወደሙን እንዳይቀበል ሲያደርጉ የነበሩት ሙስሊሞች አይደሉም፣ ሙስሊሞች አይደሉም። ፕሮቴስታንቶች ናቸው። እድል ቢያገኙ ስለመጨቆን ታወራለህ። ክርስቲያኖችን ከማጥፋት ወደኋላ ማየል ቤተ እምነት ነው። ኦኬ